ከኢትዮጵያ ይበልጥ ኬንያና ሳውዝ አፍሪካ ነው የማውቀው። አብይ አህመድ መጥተዋል ከአሁን በፊት፣ ውሩም እኛ ቤት መጥተው በልተዋል። ሴዲ አፍሮ ሁሉ ጊዜ ቤታችን ይመጣል። 6500 ከሚከፍልበት ቤት ወጥቼ በ350 ሺልንግ ቤት ተከራቼ በር በራሴ ላይ ዘግቼ የምተኛበት ቤት እጄ ኖሬአለሁ። ሞቼ ሞትን አልጠብቅም። አበሻ አብሮ መብላት እንጂ አብሮ መስራት አያውቅም። ኢትዮጵያ ቴሌቪዥን እንጂ የኬንያ ቴሌቪዥን አላይም። ዛሬ 1600 ሽልንግ የሚሸጠውን እንጀራ በ7 ሽልንግ ከ5 ሳንቲም ነበር ከነወጡ የሚሸጠው የነበረው። ከኢትዮጵያ በመውጣቴ ተርፌ ለዛሬ ደርሻለሁ። ኬሻ ባኔጣ እሸጥ ነበር፣ ቃጫ ዘንቢል እሸጥ ነበር። እስከ ዛሬ የሚያኮራኝ አንድ ታሪክ ቢኖር መሬት ላራሹ መሬት ላራሹ ብዬ አባቴንም አምስት ጋሻ መሬት አስበልቻለሁ። የመጀመሪያው እሱ ወደረቴ፣ የነበርኩኝ ኑረት፣ ኬንያ ውስጥ አራት ቤት አለኝ ኢትዮጵያ ውስጥ ሁለት ቤት አለኝ። ካሰርኩ ሶስት ሺህ ዶላር አፈር በላሁ። ሰላም ውዶች፣ እንዴት ተሰነበታችሁ? ናይሮቢ ኬንያ ነው ያለው ሰሞኑ። እዚህ ሀበሻ ሬስቶራንት ውስጥ ነው የሚገኘው። ሀበሻ ሬስቶራንት በጣም ብዙ አመት፣ ብዙ አስርተ አመታትን ያስቆጠረ ሬስቶራንት ነው። ኬንያ የመጡ ኢትዮጵያውያን ወይም ሚ ኢትዮጵያውያን ሁሉ ስለ ሀበሻ ሬስቶራንት ያውቃሉ። ሀበሻ ሬስቶራንት ሲነሳ ደግሞ አቶ ቶልቻ ይነሳሉ። አቶ ቶልቻ ማን ናቸው? ራሳቸውን ከማስተዋወቅ እንጀምር። እንደምናለው አቶ ቶልቻ ቶልቻ ማሞ ጎንፋ እባላለሁ። የተወለድኩት አምቦ፣ ያደግኩት ወሊሶ፣ ከዛም ደግሞ ላለፉት 49 አመታት ኬንያ ውስጥ ኖሬ ያለሁት ነው ያለሁት። እንግዲህ የጀመሩት ይሄኛው ሬስቶራንት ሳይሆን መጀመሪያ ሬስቶራንት የጀመርኩት 1978፣ 1978 በፈረንጅ አቆጣጠር እስሊ የሚባል ሰፈር ነው የጀመርኩት የዛሬ 47 አመት ማለት ነው። እንጀራ ዛሬ 1600 ሺሊንግ የሚሸጠውን እንጀራ በ7 ሺሊንግ 50 ሳንቲም ነበር ከነወጡ የሚሸጠው የነበረው። እዛን ጊዜ ደግሞ 7 ሺሊንግ 50 ሳንቲም ማለት አንድ ዶላር ነው። እና ይህን ያህል ይመስላል እንግዲህ እድገቴ። የገዛውት የመጀመሪያ ሬስቶራንት ማንዴግ ይባላል። ማንዴግ የሶማሌ ስም ነው። ማንዴግን እንደገዛው ስሙን አልቀየርኩም። ምግቡን ብቻ ነው የቀየርኩት፣ ኢንኦርደር ሁለቱም ጋር የጋራ ገቢያ ለማግኘት ሶማሌዎችም እንዲበሉልኝ ኢትዮጵያኖች እንዲመጡልኝ እንደዛ ነው ያልጀመርኩት። ከዛ ይሄኛው ሬስቶራንት መቼ ጀመሩት? ይሄ 2003 ኦ 2004 አካባቢ ነው የጀመርኩት ስለዚህ ወደ 22 ዓመት ገደማ ሆኖታል። አዎ 21 ዓመት ገደማ ነው የሚሆነው። እግዚአብሔር ይመስገን፣ እንግዲህ በሰላም እዚህ ደርሰናል። አዎ ኬንያ እንዴት ተቀበለችሁት? መጀመሪያ ሲመጡ እንዴት መጡ? ኬንያ የመጣሁት ያው በስደት ነው። የተማሪ ንቅናቄ ውስጥ አክቲቪስት ስለነበርኩኝ ብዙ ያጋጠሙኝ ነገሮች ነበሩ በጥይትም በሳንጃም በተለያየ መንገድ እዛ ብቻ ከኢትዮጵያ በመውጣቴ ተርፌ ለዛሬ ደርሻለሁ። በደርግ ጊዜ ነው በሀይል በደርግ በደርግ ነው። ፀሐዩ ንጉሥ ላይ ድንጋይ ወርውረን ከሀገር ተወርውረን ቀረን። ፀሐዩ ንጉስ ላይ ስለዚህ እንዴት ወደ ግል ቢዝነስ ገቡ? በስደት ከአገሩ የወጣ ሰው። በነገራችን ላይ ኢትዮጵያ ውስጥም ሆኜ ተማሪ ሆኜ እነግር ነበር። ሎቶሪ ሸጥ ነበር። የጋዜጣ ወኪል ነበርኩኝ። ኬሻ ባኔጣ ሸጥ ነበር። ቃጫ ዘንቢል ሸጥ ነበር። ቢላዋ እሸጥ ነበር። ሽንኩርት ሸጥ ነበር። እስከዛሬ የሚያኮራኝ አንድ ታሪክ ቢኖር አርብ ማታ ገጠር ሄደው እሁድ ማታ የቆጮ ቂጣ ተሸክሞ መጥተው ለሳምንት ያችን የቆጮ ቂጣ የቆረጡ የሚማሩ ልጆችን ቆጮ ቂጣ ከመሸከም አድኛለሁ። አም ፕራውድ ኦፍ ኢት ወሊሶ ወሊሶ እና ቆጮ ቂጣ ከመሸከም ተርፈው እኔ እቃ የገዝቼ ስጣቸዋለሁ፣ እነሱ ሽጠው እሱ እራሳቸውን ይቀልቡ ነበር ይኖሩ ነበር። በዛን ጊዜ ደግሞ ሁሉ ነገር ላይፍ በጣም ርካሽ ነው። በስድስት ሽልንግ ማነው፣ በስድስት ብር ምሳና አራት ይበሉ ነበር። ባለ 10 ሳንቲም ማለት ነው። እኛ ደግሞ ትንሽ ጠገብ ስላልን ባለ 15 ሳንቲም፣ በአንድ ምሳ ላይ 10 ሳንቲም ማለት ነው፣ ወይም እራት ላይ 10 ሳንቲም አንድ ማለት ነው። እና ያንን ይመስል ነበር። ከዛው እንደዚህ የሰራው ቀጠልኩኝ። ከዛ ወደ ተማሪ ንቅናቄ ውስጥ ገባው መሬት ላራሹ እያልኩኝም የአባቴን አምስት ጋሻ ዩኒቨርሲቲ አልገባውም ገና ሀይ ስኩል እያለው ነው። መሬት ላራሹ መሬት ላራሹ ብዬ የአባቴንም አምስት ጋሻ መሬት አስበልቻለሁ ለሁ ያኔን ይመስላል። ኬንያ ወደ ግል ስራ እንዴት ኬንያም እንደመጣው ያው እንግዲህ የመጀመሪያው እሱ ወደረቴን ነበርኩኝ። አንድ ሰው በ36 ሽሊንግ ቫልዩ ያለው አንድ ደርዘን ቅባት ይሰጠኛል እኮ ማፉታ የገረድ ማፉታ የገረድ ማፉታ እያልኩኝ እያዞሩ እሸጥ ነበር በዛን ጊዜ ቅባቱ ደግሞ አፍሮሄር ኮንዲሽነር ስለሚል አፍሮሄር የሚያበቅል ይመስላቸው ነበር እና አፍሮሄር ደግሞ በዛን ጊዜ ፋሽን ነበር እዚህ ኬንያ ውስጥ ኢትዮጵያ ውስጥ ሁሉም ቦታ እኔ ራሴ ራሴ አፍሮሄር ነበር እና እሱን እያሳየው እንደዚህ ሲበቅልላቸዋለሁ እያልኳቸው እጫወትባቸው ነበር በብድር ነው የሰጠው። ሰላሳ ስድስት ሽልንግ ሰጥቶኝ ነው ሂድና ሽጥና አለኝ። ሄድኩኝ፣ ሸጥኩኝ። መንገድ ላይ ነው ከሱቅ ነው ወስጄ መንገድ ላይ ነበር የምሸጠው እያዞርኩኝ። የመጀመሪያው ሱቅ በደረቴ እኔ ነበርኩ በዛን ጊዜ ይሄ 76 እንደመጣው ማለት ነው። ሬስቶራንት ከመጀመሪያ በፊት እና እንደዛ እየሸጥኩኝ ኋላ እኔ ቆንጆ ኤክስፒሪየንስ ስለመጣው የራሱን ሴልስማን የነበረውን ሰውዬ አውጥቶ ቺፕስ መሸጫ ቤት ወሰደውና እኔን በቦታው ተካኝ። እኔም ቀጠልኩ በሆልሴል መሸጥ፣ በችርቻሮም መሸጥ ሁለቱንም እንደዚያ ቀጠልኩ ማለት ነው። በኮሚሽን ነው እንጂ ተቀጥሬ አላውቅም። በደሞዝ አይደለም በኮሚሽን ነበር የሚቀበሉት። ከዛ በመነጋገር ተስማማን ዘሞር ስሸጥ ዘሞር እንዲከፈለኝ ያደረኩት እና በዛ ቀጠልኩ ማለት ነው። ከዛስ ወደ ምን ስራ ገቡ? ከዛ ወደ ሬስቶራንት ቢዝነስ ገባሁ። መጀመሪያውን እንጀራ ገዛሁ እንጂ ሬስቶራንት ገዛሁ። በፊት በሰሩት ስራ አጠራቅቤ አርባ አምስት ሺ ሽልንግ ሬስቶራንት ገዛሁ። አርባ ሺህ ከፈልኩኝ የቀድረውን አምስት ሺ ደግሞ ከሁለት ወር በኋላ ከፍ ላለው ብዬ ተስማማን። በዛ ገባው እና ገዛው እዛ ቀጠልኩኝ። ያው እንግዲህ እስከ ዛሬ ደርሽ አለው ማለት ነው። ምን ምን አፍርተዋል ኬንያ ውስጥ ንብረት? ንብረት አይ ንብረት ኬንያ ውስጥ አራት ቤት አለኝ። ኢትዮጵያ ውስጥ ሁለት ቤት አለኝ። ኢትዮጵያም ሩዋንዳ የሚባለው ሰፈር ላይ አንድ ቆንጆ ቤት አለኝ። 2800 ዶላር ይከራያል በወር። ከዛ በፊትም ሌላ ነበረኝ። እዚህም ደግሞ አራት ቤት አለኝ። ሶስቱ ይከራያሉ አንዱን እኖርበታለሁ በዚህ አርባ ዘጠኝ ዓመት ያክል ጊዜ ውስጥ የነበሮት ልምድ ቀላል አይሆንም የስ ኦፍኮርስ ምን ምን ጥሩ አጋጣሚዎች ነበሮት አዎ ብዙ አጋጣሚዎችን ሰርቻለሁ ከዚህ ወደ ሳውዝ አፍሪካ በጣም መላለስ ነበር የባህል ዕቃ እሸጥ ነበር መጀመሪያ ደረጃ ከምግብ ቤት ቀጥሎ እንጨት ነበሩ ኤክስፖርት ማረገው ከኬንያ ወደ የመን ኤክስፖርት አደርግ ነበር። ይህን በምሰራበት ዘመን አንድ ገን አረክሞ መንግስት ዘርዚ ኖ ሞር ካቲንግ ትሪስ አለኝ እኔ ደግሞ ቶሎ ብዬ አጣድፌ ቆረጥኩኝ። ከአራት ቀን በኋላ ደግሞ ዘርዚ ኖ ሞር ኤክስፖርቴሽን ኦፍ ቲምበር አንለስ ኢዝ ሎካል ፕሮሰስ እንዳለኝ ሲል ከሰርኩ፣ ሶስት መቶ ሺ ዶላር አፈር በላሁ። ቀረ ወጣ ሶስት መቶ ሺ ዶላር ገደማ ከዛ ሌላ ደግሞ ወደ ባህል እቃ ገባሁ። የባህል እቃ ደግሞ አመላለስ ነበር። የኢትዮጵያንም የኬንያንም እያመላለስኩ ወደ ሳውዝ አፍሪካ ደግሞ ወደ 31 ጊዜ ሳውዝ አፍሪካ እጃለሁ። 30 ጊዜ ለቢዝነስ፣ 31 ለወርልድ ካፕ፣ የወርልድ ካፕ ጨዋታ ለማየት እጃለሁ። እና ከኢትዮጵያ ይበልጥ ኬንያና ሳውዝ አፍሪካ ነው የማውቀው። ከዛ ውጭ የማውቃቸው ሀገሮች ደግሞ ማላዊን አውቃለሁ ሁለት ጊዜ፣ ዛምቢያን ሁለት ጊዜ ዚምባብዌን ሶስት ጊዜ፣ ዩጋንዳን ሰባት ጊዜ፣ ሩዋንዳን ሁለት ጊዜ፣ ታንዛኒያን አንድ ጊዜ፣ እነዚህን አይቻለሁ። ዘ ታንዛኒያ ትራንስፓሲንግ ነው፣ ለመዝናናት ነው ማለት ይቻላል የሄድኩት። ታንዛኒያም ሁለት በእርግጥ ጊዜ ነው የሄድኩት አንድ ብቻ አይደለም። እንዳውም ዛሬ ሰላም አንዴ፣ አሩሻ ደግሞ ሁለቴ እሄጃለሁ። ያንን ይመስላል። ምን ምን አጋጣሚዎች አሉት ለምሳሌ እዚህ ቤት የሚመጡ ባለስልጣናት ጋር ሊሆን ይችላል። ወር ታዋቂ ሰዎች ከኢትዮጵያ ሚሆን ከኬንያ ከኢትዮጵያ ብዙ ሰው ባለአቅም አብይ አህመድ መጥቷል ከአሁን በፊት እዚህ ሬስቶራንት። አዎ ኃይለ ማርያም ደሳለኝን ደግሞ ስቴት ሀውስ ውስጥ እጀ ምግብ አቅርብ ሰብዬ ወሩ ኬንያታ ምግብ አቅርብ ብሎኝ አቅርብ ያለው ለአራት መቶ ሰው የሚሆን ምግብ አቅርበናል። እኔም ባለቤቴም ወስደናል። ከዛ ሌላ ደግሞ ሩም እኛ ቤት መጥቶ በልቷል። አዎ ቴካ ወይም ይወስዳል። ሁሌ ያንን ይመስላል። ፕሬዚደንት እያለም ከዛ በፊትም ዊሊያም ሩቶ እዚህ ቤት አላገኘሁትም፣ ግን ውጭ ተገናኝተናል። ያው እዛው ስቴት ሀውስም አግኝቼዋለሁ። አንድ ጊዜም ቫይስ ፕሬዚደንት ነበር ናኒ ይመስላል። እሱ ያገኛል። እኔ ከማቆ በላይ ሌላስ ምን ያገሩ ዝነኛ ሰዎች፣ አርቲስቶች ምናምን ሊሆን ይችላል። ኦር ከኢትዮጵያ ደግሞ የመጡ የመሳሰለው። አዎ፣ ከኢትዮጵያ የሚመጡ ቴዲ አፍሮ ሁሉ ጊዜ ቤታችን ይመጣል። ያ ብቻ ሳይሆን ሳልወርቅ ነግራኛለች፣ የአንተን ቤት ምግብ አዲስ አበባ አላገኘውም ብላኛለች። እኔም ደግሞ አዲስ አበባ እጄ አንድ ሳምንት ስቆይ እኔም ቤት ጣም አላየውም። ምንም እንኳን ራሴ ባደርግም እንደዛ፣ ያንን ይመስላል። እዚህ አገር ትኖር ነበር እሷ፣ እዚህ ቤት ሳይሆን በዛን ጊዜ አጠገቧ እሷ ኦፊስ አጠገብ ሌላ ብራንች ነበረኝ፣ ጊግር የሚባል ሰፈር ላይ ብራንች ነበረኝ። በሳምንት ሁለት ቀን ሰዎችን እየጠራች ትጋብዝ ነበር እዛ እና ያንን ይመስላል። እንደዛ ነው የምንተዋውቀው። ሌላስ በዚህ ሁሉ ጊዜ ውስጥ አጋጥሞት የሚያውቅ አሳዛኝ አጋጣሚ አለ? አሳዛኝ አጋጣሚ ይሄ ነው የምለው ነገር የለም። እግዚአብሔር ይመስገን እዚህ ሀገር የመጀመሪያ ባለቤቴን አግብቼ አራት ልጅ ወልጃለሁ። ኋላ ግን እነሱ ወደ ውጪ መሄድ ጉጉት ስለነበራቸው እኔ እነሱን በካርቶን አሽገ ልክያቸዋለሁ ወደ ካናዳ። አራት አሉ ካናዳ ዊኒፔግ ላይ አንድ ሶስት ሴትና አንድ ወንድ አለኝ እዛ። ወንዱ ልጅ ስማለሁ ይባላል ስም አለው። ቶልቻ ነው ስሙ እዛ። ሌላ ደግሞ ከዚችኛው ባለቤተ ጋር በህግ የተጋባ ነው፣ ከዚችኛው ባለቤተ ጋር ነው። ከእሷ ጋር ተጋብተን ደግሞ ሁለት ልጆች ወልደናል። አንዱ ትልቁ ኖቲንጋም ዩኒቨርሲቲ ዘንድሮ ግራጁዌት ያደርጋል። ሁለተኛው ደግሞ ማንቸስተር ዩኒቨርሲቲ ሰከንድ ተማሪ ነው። ያንን ይመስላል። እግዚአብሔር ይመስገን ተሳክቶልታል ማለት ይመስለኛል ሳይሆን አይቀርም። ሌላ አሳዛኝ አጋጣሚ ሳለት እዚህ ሀገር አሳዛኝ አጋጣሚ ኦፍኮርስ ያው ቢዝነሱ የፈረሰበት የባህል እቃውም የከሰረበት ብዙ ነገሮች አሉ። የእንጨቱ የእንጨቱ በተለይ በጣም አስገራሚ ነበር እና 6500 ከሚከፍልበት ቤት ወጥቼ በሶስት መቶ ሀምሳ ሺሊንግ ቤት ተከራቼ በር በራሴ ላይ ዘግቼ የምተኛበት ቤት እጄ ኖር ያለሁ ተስፋ አልቆርጥም። በጥንካሬ አለኝ፣ ሞቼ ሞትን አልጠብቅም። በጣም ደስ ከሚሉኝ ታሪኮች አንዱ የባለቤቴ ጋር ጋብቻችን ተአምረኛ ነበር። ከዛ ሌላም ደግሞ ቶልቻ የባህል አምባሳደር ተብሎ ብዙ ግደት ተጽፎልኛል። አበሻ ዋ ቶፕ ቴን ሬስቶራንት ተብሎ ተጽፎልኛል በኬንያ ጋዜጦች። በአማርኛ ደግሞ የባህል አምባሳደር ተብሎ በኢትዮጵያ ጋዜጣ ነው የተጻፈልኝ። ቀጥሎ ደግሞ ያልተሾመ አምባሳደር በኬንያ ተብሎ ቶልቻ ማሞ ተብሎ ተጽፎልኛል። ያም አለ እና ይህንን ይህንን ይመስላል። ጥሩ ነው በጣም ከዚህ አገር ባህል ጋራ ከኢትዮጵያ ሲመጡ ገጥሞት የሚያውቅ የባህል ግጭት የመሳሰለው ነገር የለም ወይ የቋንቋም ሊሆን ይችላል ኬንያ በጣም ሶፍት ሀገር ነው በጣም ደስ የሚል ሀገር ነው እንደኛ ሀገር አይደለም አብሮ መስራትም መተባበርም ሁሉም ነገር ደህና ነው እንደኛ ሀገር አለም የኛ ሀገር አበሻ አብሮ መብላት እንጂ አብሮ መስራት አያውቅም እኛ ግን እዚህ ኬንያ ውስጥ ደህና ነው እና ቆንጆ ሁኔታዎች አሉ በተለይ ሶማሌዎች ጠንካራዎች ናቸው ኢትዮጵያ ህዝብ መማር ያለበት እንደውም የሶማሌን ባህል ይመስለኛል። ዘ ሞስት ኦነስት ፒፕል ቱ ኢች አዘር ኢን አፍሪካ ሶማሌ ይላል ቲክቶክ ላይ። ያን አይነት መተሳሰብ፣ መተዛዘር ሊኖረን ይገባል ብዬ አምናለሁ። ኢትዮጵያ ፍሪዎ ከዛ ከ46 ዓመት በኋላ የዛሬ ከዛ በፊት እ አላውቅም። አይናፍቅዎትም? ሀገር ቤት መሄድ ሳይናፍቀኝ ቀርቶ አይደለም። እዚህ ሀገር ሆኜ አሁን ይሄን አይደል እንደዚህ በምኖርበት ዘመን ኢትዮጵያ ቴሌቪዥን እንጂ የኬንያ ቴሌቪዥን አላይም። ያንን ይመስላል። ኢትዮጵያዊነት ራሱ የሆነ እንትን አለው። ሲናፍቅዎት ምንድን ነው የሚያደርጉት? ያው እንግዲህ ከፋሚሊ ሰብስቤ አብሬ ማብራት መስቀል ችቦ ማብራት ሁሉ ነገር የኢትዮጵያን የባህል ስራዎች በሙሉ አጠናቅቃለሁ። አሁንም ለሚቀጥለው መስቀል ደመራ እንደምተክል እርግጠኛ ነኝ። ያንን ይመስላል። ሌላ እርሶ የሚጨምሩት ነገር ከሌለ እጨርሻለሁ። ታንክዩ አመሰግናለሁ። እኔም ምንም ጨምረው ነገር ያለኝ አይመስለኝም። ቀጥታና አጠር ያለ ስለሆነ የሚናገሩት በቃ እጨርስ ነው። እኔም አመሰግናለሁ። ታንክዩ ተቻለን መጠን አንዳንድ ነገሮች ቀርፀን ለማሳየት እንሞክራለን። ይዘስትልኝ አመሰግናለሁ። እንግዲህ ውዶች ከአቶ ቶልቻ ጋራ የነበረን ቆይታ የተከታተላችሁት ነው። እንዳያቸዋቸው አእምሯቸውን ንቁና፣ ቀጥተኛ አጭር፣ ግልጽ አድርገው ነው የሚናገሩት። ስለዚህ ረጅም ሰዓት ቆይታ ግዴታ አይደለም። በዚሁ እሰናበታቸዋለሁ። በቀጣይ ሳምንት በሌላ ትንሽ እስክንገናኝ ቻው